አሰላሙ አለይኩም ወራህመቱላሂ በረካቱ ጋይዝ እንዴት ናችሁ ሰላም ነው ዳናናቸው ወይን እኔ ያለው አልহামዱሊላህ ሰላም ነኝ በያላችሁበት ሰላማቸው ብዝት ይበል እንግዲህ የኢትዮጵያ ቲክታከር ወንድሞቻችን እንግዲህ ኡምራ እያደረጉ ይገኛሉ በነገራችን ላይ ብዙዎች ኡምራ ሲያደርጉ ያለሁኝ ኡምራ ከመጡ በኋላ ነው የማያቸው ደግሞ ማለት ነው ቲክታከር መሆናቸውን አላቅም እዚህ ከመጡ ግን የኔ ይቀር ሱብሓነሁ ወተዓላ ይህንን መልካም ስራህን እንዲቀበል ከዚህም አልፎ ተርፎ ደግሞ ሂታምህም ደግሞ የአማር እንዲሆን መጅህም ኦምራ ያደረክበትን ቪዲዮ ባሳይህን ቦታ ላይ መልሰህ ተመሳሳይ አይነት ኮንቴንቶችን ከዛ ከተመለስክ በኋላ ተመሳሳይ አይነት ነገር ውስጥ የምትገባ ከሆነ ትንሽ ጥሩ አይሆንም ለአንተ። እኔ ዋነኛ አይነት መልዕክት ሶች አለ እንደ ማህበረሰብ ነው ውርደታችን፣ እንደ ማህበረሰብ ነው ዝቅጠታችን። የሚሰራው ስራ አደባባይ ላይ ነው ሚሊዮኖች በሚከታተሉት ፕላትፎርም እስከተሰራ ድረስ ያንን ነገር ሌሎቹ አርአያ አድርገው ስለሚከተሏቸው ጭምር ያንን ነገር የመናገር እሺ ሀባይ ያው ተመልስ የመጣሁ ማለት ነው። እኔ ያው እንግዲህ መንጣት ስላለብኝ ማለት ነው፣ ሜዳው የኔ ስለሆነ ማለት ነው። ለማናቸውም ወንድማችን ወይም አባታችን አብዱረህማን ማለት ነው ላደረጉት ነገር ቲክተከሮች ያው ኦምራ ሄደዋል አብዛኞቻቸው ይሄዳሉ። እውነት ለመናገር እየሄዱ ነው ከቲክታከር በኋላ ይመጣሉ። በነገራችን ላይ ቅድም እንዳልኩት አቋርጫለሁኝ። እዚህ ከመጡ ነው የምናያቸው አብዛሀኞቻችን ማለት ነው እና እኔስ ቲክቶከር የሚሰሩት ኡምራ ለመሄድ ነው እንዲ የምልበትም ነገር አለኛ አንዳንድ ጊዜ ብዙዎች ሲመጡ ስለማያቸው ማለት ነው እና ወንድማችን ወይም አባታችን አብዱረህማን ለእነሱ መልእክት አስተላልፏል። እንደው እዛ ሄዳችሁ እንደዚህ ሆናችሁ ኡምራ ወስዳችሁ ጸድታችሁ ከመጣችሁ በኋላ ጥንቃቄ እንድታደርጉ በዚሁ እንድትቀጥሉ፣ ምክንያቱም አህያ ጋር የዋለች ጊደር ፈስተስ ተምራ መጣች የሚባል ነገር አለ እና ደግሞ ሰው አቀማማጩን እና መሪውን ነው የሚመስለው። ግልጽ ነው። መሪው ደህና ከሆነ ተከታው እንደሆነ ይሆናል። አሁን እነሱ ብዙ ተከታይ ያላቸው አንድ ሚሊዮን ገብተዋል። አሁን እነዚህ ሁለት ልጆች አንድ አንድ ሚሊዮን ገብተዋል በቲክቶክ ማለት ነው። በነገራችን ላይ እኔ ቅድም እንዲያልኩት እዚህ ከመጡ ነው ማውቃቸው ይሄኛውም አንድ ሚሊዮን ገብተዋል። ኢሳም የሚባለውም አንድ ሚሊዮን ገብተዋል ማለት ነው። ስለዚህ የአንድ ሚሊዮን ሁሉ እናንተን ሲያይ የሚከተለው እናንተን ነው አይደለ? ስለዚህ እናንተ መሪዎቹ ጥሩ መሆን አለባችሁ። ከአሁን በኋላ ጸድታችኋል፣ እናም ደግሞ በዙሁ መቀጠል አለባችሁ፣ ወደ ኋላ እንዳትመለሱ ብሎ አባታችን አብዱራህማን እንዳስተላለፈላችሁ ወይም ደግሞ እንደነገራችሁ፣ ያው የሰማችሁ መሰለኝ። መቼም ሳሰሙ አትቀሩም እና መቀጠል ይኖርባችኋል። መልካም ስራ እስከዛሬ የሰራችሁትን በመልካም ስራ መቀየር ስለሚቻል መጥፎ ስራ ሲሰራ በመልካም ነገር መቀየር ልምድ መሆን አለበት ወይም ደግሞ አስፈላጊ መሆን ስላለበት ነው ብሎ ያው እየመከራቸው ነው። ንጽጽር ያላችሁ ለምሳሌ ያክል ወንድማችን ኡስታዝ ኡሱ ወንድማችን፣ አረ ብዙ አሉ፣ ተቆጥሮ አይዘለቁም። እጅግ በጣም ስማርት በቲክቶክ የሚያስተምሩ እኛን እንዲሁም ደግሞ ንጽጽር ላይ የሚሰሩ ሴቶችም ወንዶችም ማለት ነው። እና እዛ እዛ ቦታ ላይ ጥንካሬ ብታደርጉ ኡማውን ወደዚህ ትምህርት ብትቀይሩት ብሎ እየነገራቸው ነው። እንግዲህ ይሄን ነገር የሚስማሙ ይመስለኛል ማለት ነው። በዚሁ አጋጣሚ ኢሳም መሄድ አልፈልግም እያለ ነው ወደ ኢትዮጵያ። እኔ ከዚህ መሄድ አልፈልግም ብሎ የነቢያችን ሰለላሁ ዓለይሂ ወሰለም ደም የፈሰሰበትን ድንጋይ አንቆ ቁጭ እንዲያለ ነበር ማለት ነው። መቼም ያው አልሐምዱልላህ ረብልአለሚን የምር መታደል ነው። ይሄን ስርፋ ማየት ማለት ነው። ስኪዝን ላይ ከቻልኩ አስቀምጣለሁ ማለት ነው። እና ማነው ነው እሁድ ተራራን አይተዋል፣ እንዲሁም ደግሞ የጀነት ተራራ አይተዋል። በጣም ደስ ሲል። እኛ እዙ ተቀምጠ እስከዛሬ አሁን ያንን ቦታ ላየ ነው። ብቻ መካ እንሄዳለን እንመለሳለን። ያው ሰዎች የረገጡበትን ነው ረግጠን የምንመጣው። እነሱ ያው በፈለጉበት ጊዜ ስለሚያዩት እኛን ይዘውን ሲሄዱ እንግዲህ እዛ አልሄድንም። ያው በፎቶ ነው እያየነ ያለንም። አላህ ይወፍቀን የምር አልሐምዱሊላህ። እና የነቢያችን ሰለላሁ ዓለይሂ ወሰለም የሰገዱበትንም ቦታ ጎብኝተው መጥተዋል። እስኪ ከቻልኩ እዚህ ጋር አስቀምጠዋለሁኝ። በጣም ደስ ሲል በነገራችን ላይ አንዲት ቀይ ልጅ በየአመቱ የሚመጣ አለ። ቲክቶከር ይሁን ዩቱበር ይሁን አላቅም። ባለፈው ፖስት ቸዋለሁኝ። እነሱ ጋር አብሮ ነበር ማለት ነው። እንዲያውም ኢሳ አንተን እናገባው እያለች አንዷ ጽፋለች መሰለኝ። ወላሂ አለመች። የምኛ ሴቶች የምንጽፈው ኮሜንት አስቸጋሪ ነው። እና እዛ ላይ ይታችሁታል። ወላ ሲያስረዳ እጅግ በጣም ስማርት ነው። ማሻ አላህ ተባረከላህ። ነቢያችን ሰለላሁ ዓለይሂ ወሰለም የነበሩበት ዋሻ እየተዘገቡ ዋሻ ምናምን ነገር፣ እሱን አሁን ከዚህ በፊት አሳይቶናል ማለት ነው። እና ለነሱም ዛሬ ነው ዛሬ እሱ ነው እያስረዳቸው የነበረው ማለት ነው። መስጅድን ነበዊ ማሻአላህ ተባረከላት፣ ሲያምር ወላሂ። እና ያው እንግዲህ የኢክራም ሸበላ፣ አረ ኢክራም እንዲያው ሸበላሽ እኮ መካ አንቄ አልሄድም እያለ ነው ምን ምን ሊበቃሽ ነው? አሜሪካ ለህር ነው ላገባ ነው ስት ያው አስቀርቶሻል እንግዲህ ምን ሊበቃሽ ነው? ዛሬ ደግሞ መካ አልቀር ነው እያለ ነው፣ የነብያችን ሰለላሁ ዐለይሂ ወሰለም ሶላት የሰገዱበትን ከጦርነቱ በኋላ ሶላት የሰገዱበትን ቦታ ንቄ አልሄድም እያለ ነው። ምንት ታያለሽ ባክሽ፣ እልምህም እውነት ለመናገር ሐቂቃ ማለት ነው። ኢሳም እና ማን ነው አብሮት ያለው ረሙ እኔ እኮ ቻናላቸውን ሳነብ ብቻ ነው ማቀው ማለት ነው። ረሙ ከሴት ጋር ምናምን አይነካኩም እውነት ለመናገር። ይሄኛውም ደግሞ ከዝቹ ከኢክራም ጋር ነው። ኢክራምንም የራሱ ሊያረግ ነው፣ የራሱ ሊያረጋት ስላሰበ ይመስለኛል እንደዛም እንጂ ከሴት ጋር የሚነካካ አይነት ሰው አይደለም። በነገራችን ላይ እኔ ቅርብ ጊዜ ነው ቲክቶካቸውንም ዩቱባቸውንም ማቀው ማለት ነው። ያው ዩቱብ ላይ ምናምን ሲፖስታቸው ሳይ ምናምን ባክግራውንድ ብቻ ነው የማየው ምክንያቱም አላቀውም። እና ቲክቶክ ላይ አንዳንዴ ሲዘዋወሩ ፊዷቸው ምናምን እጅግ በጣም የሚያስቅ የሚያዝናና ነበር የሚሰሩት። እና ያው የራሱ ለማድረግ ስለፈለገ ነው። በነገራችን ላይ እንደዛ አሳምሬ አልሰጥም ሲል ነበር ይሄው አደረጉ። ያው እንግዲህ ከኢድ በኋላ ቪዲዮ አልሰሩም። እንግዲህ ምናልባት ቀርታ ነው። ከዛ ወዲህ ያው አልተገናኙም። ቀጥታ ወደ ኡምራ ነው የመጣው። እንግዲህ ወንጀሉን አጣጥበው ወደ ትዳር ዳይ ሊላ አስቦ ነው ለሆናቸውም ባይ